አድማሽ ተመልካቾች በድጋሚ የዕለቱን አበይትና ሰበር መረጃዎች ይዤ ቀርብ ያለው በቅድሚያም አርዕስቶቹን፦ በሁለቱ መሪዎች ጠንሳሽነት የኢትዮጵያና የኤርትራ ጦርነት ከመቼውም ጊዜ በላይ መቃረቡ እየተነገረ ነው። የኢትዮጵያ ጦር ወደ ድንበር መጠጋቱ የኤርትራም ዝግጅት መጨረሱ ተሰምቷል። የፋኖ ኃይሎችና የህወሓት ኃይሎችም ከወዲሁ ከባድ እንቅስቃሴ ከዚህ ጦርነት ጋር በተያዘም ማድረግ ጀምረዋል። ጉዳዩን የሚመለከት ዝርዝር ትንታኔ ይዘናል፣ እናስደምጣችኋል። በጎጃም ውጊያው በከፍተኛ ትንቅንቅ ቀጥሏል። የፋኑ ኃይሎች በክልሉ መዲና ባህር ዳር ከፍተኛ የቦምብ ጥቃት በአራት ቦታዎች ፈጽመዋል። የባለስልጣን ቪኤት መኪና መመታቱም ተሰምቷል። ዝርዝሩን ይዘናል፣ ታደምጡታላችሁም። በወሎ ወልዲያ ከተማ የፋኑ ኃይሎች መሀል ከተማ ገብተው የአገዛዙን አመራር ሲንቀሳቀስበት እስከነበረው ፓትሮል ማውደማቸው ተሰምቷል። በወሎ የተለያዩ ቦታዎችም አውደ ውጊያዎች ተደርገዋል። ዝርዝሩን ወደ እናንተ እናደርሳለን። እነ ዮሐንስ ቦያለውና እነ ክርስቲያን ታደለም ዛሬ ፍርድ ቤት ቀርበዋል። በአስገራሚ የቃል ልውውጦች የተሞላውን የፍርድ ቤት ውሎንም በዝርዝር እንዳስሰዋል። ለጦርነቱ ሙሉ በሙሉ ተዘጋጅተናል። አሜሪካንና አጋሮቿን ለመፋለም በጭራሽ አንፈራም። እነርሱን ከመፋለም አንድ ስንዝር አናፈገፍገም ሲሉ የኢራን እስላማዊ ዘብጦር አይአርጂሲ ዋና አዛዥ መግለጫ ሰጥተዋል። ከዚህ ጉዳይ ጋርም በተያያዘ የምንላችሁ ይኖረናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮው ላይክ ቻናሉን ሰብስክራይብ አድርጋችሁ የዶን ምልክት ሆነ ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች ድለ ጀግኖቹም እንዲሁም ሀሳብ አስተያየታቸው እንደሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብረን እንቆይ። በቅድሚያም ለጦርነት ዝግጁ ነን ሲሉ አንድ የኢራን ባለስልጣን ተናገሩ። ለጦርነቱ በሙሉ ተዘጋጅተናል፣ አሜሪካና አጋሮቿን ለመፋለም በጭራሽ አንፈራም፣ እነርሱን ከመፋለምም አንድ ስንዝር አናፈገፍግም ሲሉ የኢራን ኢስላማዊ ዘብ ጦር አይአርጂሲ ዋና አዛዥ የዛሬ መግለጫቸውን ሰጥተዋል። በአሜሪካና ኢራን መካከል ያለው የጦርነት ጉሰማም ተካሮ ሲቀጥል አሜሪካ የቦምብ ጣይ አውሮፕላኖቿን ከኢራን 3600 ኪሎ ሜትር በሚርቀው ዲያጎ ጋርሺያ የጦር ሰፈሯ እያጓጓዘች ትገኛለች። በተጨማሪም የጦር ጀት ተሸካሚም መርከቦቿ ወደ ህንድ ውቅያኖስናም ቀይ ባህር መጓጓዝ ላይ ይገኛሉ። ኢራን በበኩሏ የጦር ኃይሏ በተጠንቀቅ እንዲቆም አዛለች። ሚሳይሎቿም ተሰድረው የተቃራኒ ኃይሎችን አቅጣጫን እንዲያለሙ ተዘጋጅተዋል። በዛሬው ዕለት የኢራን እስላማዊ ኢስላማዊ ዘብ ሰራዊት አይአርጂሲ አየር ኃይል ለየትኛውም ማጥቃትና መከላከል በተጠንቀቅ እንዲቆም ታዟል። የአይአርጂሲ ዋና አዛዥ ባለፈው ባስተላለፈው መልእክት አሜሪካ ማለት መስታወት ላይ ቆማም ድንጋይ እንደሚወረውር ሰው ነች። አሜሪካ ወደኛ ስትወረውር የቆመችበትን መስታወት እንሰባብረዋለን ማለቱም ይታወሳል። ትራምፕም ዝቷል፣ ኢራንም ትዝታለች። ኔታንያሁ በጉዳዩም ለመምከር ከቀናት በፊት አሜሪካ ገብቷል። ኢራን አጸፋዊ ምላሽ አሜሪካና እስራኤልን ብቻ ሳይሆን እንግሊዝም የሚያካትት መሆኑን ገልጻለች። በእኛ አይን እንግሊዝ ከአሜሪካ ተነጥላም የምትታይ አይደለችም ሲሉም ኢራናውያን ይናገራሉ። የአሜሪካው ፕሬዝዳንት ትራምፕ ከሁለተኛው የዓለም ጦርነት በኋላ ግዙፉን ጦርነት ለመክፈት የቦምብ ምላጩን ስቦ ይገኛል። የጦርነት ነጋሪቱም በሁለቱም በኩል እየተደለቀ ነው። ቀጥሎ ምን ይፈጠር ይሆን? አለማችን ወደ ለየለት ጦርነት ትገባ ይሆን? አብረን እንመለከተዋለን። አሁን ደግሞ ከኢራንና ከአሜሪካ ፍጥጫ ስንወጣ ወደ ምስራቅ አፍሪካው ፍጥጫ እናልፋለን። እንዲሁም የጓዞን እገታ በስተጀርባም የአስተዳዳሪው እጅ እንዳለበት ታውቋል። ሁለቱም መረጃዎች በደንብ እንመለከታለን። በቅድሚያም የኢትዮጵያንና የኤርትራን ጉዳይ እንመልከት። ሁለቱም ሀገራት ጦራቸውን እያስጠጉ ይገኛሉ። ጦርነቱ መቼ እንደሚፈነዳም አይታወቅም። አብይ አህመድ አሰብን ወደ ኢትዮጵያም እጠቀልላለሁ እያሉ ይገኛሉ። ያው እሳቸው ወደ ኤርትራ ጦር አዘምታለሁ ባይሉም በቅርብ አክቲቪስቶቻቸው በኩል የጦርነት ጉሰማም እያስነገሩ ይገኛሉ ለመነሳቸው ኤርትራን ወጋለው ሊሉ አይችሉም። ምክንያቱም የዓለም ማህበረሰብ ያወግዛቸዋል። እናም ለቅርብ አክቲቪስቶቻቸው ኤርትራን እንደ ጋዛ እናደርጋታለን ብለው ስለ መናገራቸውም የቅርብ ምንጮች ይናገራሉ። በዚህ ዘመን ጦርነት ማድረግ እብደት ነው። በአሁኑ ዘመን አሸናፊው ህዝብ ብቻ ነው። አንድን ሀገር አጥቅተ ማስገበረም ሆነም ግዛት መንጠቅ ከባድ ነው። አሸናፊና ተሸናፊ ወደሌለው እልቂት ነው የሚያመራው። አጥቂዋ ኢትዮጵያ፣ ተጠቂዋ ደግሞ ኤርትራነች እንደ ብልጽግና ካድሬዎች አገላለጽ የኤርትራ መልክዓ ምድር እጅግ አስቸጋሪ ነው። ቅልጥ ያለ በረሃ ነው፣ ተራራማ ነው። የሚመቸው ለኢትዮጵያ ሳይሆን ለኤርትራ ወታደሮች ነው። በደርግ ጊዜ የነበረው ሰራዊት በአብዛኛው ያለቀው በኤርትራ ምድር ነው። የደርግ መኮንኖች ዛሬ ላይ ሲናገሩም የኤርትራ ተራሮች ገና ቀና ብለህ ስታያቸው ወሽመጥ ይበጥሳሉ ይላሉ። የኤርትራ በተራራው ላይ ከተጠመጠመበት ለኢትዮጵያ ሰራዊት እጅግ አስቸጋሪ ነው የሚሆነው ይላሉ ተንታኞች። ሰራዊቱ ተውጦ ነው የሚቀረው። የደርግም እንደዚያ ነበር የሆነው። በ1993 ዓ ም ባድመ ላይ ሁለቱ ሀገራት ተዋግተዋል። ከሁለቱም ወገን ከ75000 በላይ ወጣቶች አልቀውበታል። የመለስ ዜናዊ ልጆች አልሞቱም። የስብሃት ነጋ ልጆችም አልሞቱም። የጻድቃንም ልጆች አልሞቱም። የኢሳያስ ልጆችም አልሞቱ። ነግር ግን የድሃ ልጆች ባድማ ላይ አልቀዋል። አሁንም ይህ ጦርነት የሚጀመር ከሆነም የአብይ አህመድና የኢሳያስ ልጆች አይሞቱም። ያው የፈረደበት የድሃ ልጅ ወታደር ነው የሚያልቀው። አሁን ላይ ከኢትዮጵያ መንግስት ይልቅ የኤርትራ መንግስት ጠንካራ ነው። የኢትዮጵያ መንግስት በሀገር ውስጥ ጦርነት በእጅጉም ተዳክሟል። በኢትዮጵያ ስርዓት አልበኝነት ነግሷል። እገታ፣ መፈናቀል፣ ግድያም ዝርፊያም ተጧጡፏል። ቀራኒው በኤርትራ በአንጻራዊነት ሰላም አለም። እገታ፣ መፈናቀል፣ ግድያ የለም። ኢሳያስ አምባገነን ነው። ነገር ግን በአምባገነንነት አብይ አህመድ ከኢሳያስ ቢበልጥ እንጂ አያንሱም ይላሉ የፖለቲካ ትንታኞች። ሰሞኑን በኦሮሚያ ክልል ከአዲስ አበባ በቅርብ ርቀት ላይ ጎሐጽዮን ላይ ከአዲስ አበባ ወደ ጎጃም መስመር ህዝብ ይዞ ይጓዝ የነበረም አውቶቢስ ላይ ታጣቂዎች ታጣቂዎች የተኩስ ርምታ ከፍተው በርካታ ዜጎች መከልብ ሆነዋል። ጓጽዮን ወረጃ አርሶ አስተዳዳሪም የአንደኛ ደረጃ መምህር የነበረ ከኢህአዴግ ጊዜ ጀምሮ በተለያዩ ቢሮዎች ሲያገለግል የነበረ በመሰሪነት የሚታወቅ ሰው ነው ይላሉ የአካባቢው ነዋሪዎች። ስሙን በመጥፎ ያነሳን የሚያሳስር ወንድሙን ከገጠር አስመጥቶም ከፍተኛ ደመወዝተኛ ያደረገም የራሱ ጠባቂ አድርጎ ሰፊ ቦታ ወስዶም በወንድሙ ስም ፎቅ እየገነባ ያለም ባልና ሚስት እያፋት ያለ አደገኛ ሰው ነው ይላሉ የአካባቢው ነዋሪዎች። በጓጽዮን ተደጋጋሚ እገታዎች ይካሄዳሉ። ከአካባቢው ታጣቂዎች ጋር ይጠቃቀሳሉ፣ እገታ ይካሄዳል። ታጋቾችን ለመልቀቅ በሚሊዮን የሚቆጠር ብር ይጠይቃል። አሳጋቹ ይህ አስተዳዳሪ ነው። የሚገርመው ደግሞ የታጋች ቤተሰቦች ብር የሚያስገቡት በኦሮሚያ ባንክና በኢትዮጵያ ንግድ ባንክ በኩል ነው። ይህ የጓጽዮን አስተዳደር እገታ የገቢ ምንጩ ሆኖም የሀብት ማማ ላይ እንዲወጥ አድርጎታል። ህንጻን እየሰራ ይገኛል። ይህ መረጃ ከአካባቢው ነዋሪ እንዲሁም ከታጋጅ ቤተሰቦች እየተገኘ ነው። ይህንን እያነሳን ያለ ነው ኢትዮጵያን የሚያስተዳድሩት እንዲህ ያሉ ሰዎች እንደሆኑ እንዲታወቅ ነው። እነዚህ ናቸው እንግዲህ አሰብን ለማስመለስ እንዋጋ የሚሉት ጠቅላይ ሚኒስትር አብይ አህመድ። ከፋኖ ኃይሎች ጋር እየተፋለሙ ይገኛሉ። የፋኖ ችም ሰቅዘው እየተዋጉ ነው። የኦሮሞ ነጻነት ሰራዊትም እንደዚያው። የትግራይ ታጣቂ ኃይል ቲዲኤፍ ወደ በረሃ መግባቱም እየተነገር ነው። የሸምቅ ውጊያ ሊያካሂድ እያሟማቅም ይገኛል። ይህ በሆነበት ነው አሰብን እናስመልስ እየተባለ የሚገኘው ይላሉ የፖለቲካ ተንታኞች። ሰሜንኞቹ ማለትም ትግራይ፣ ኤርትራ፣ አማራም በጋራ ለመስራት እየተነጋገሩ እንዳለም ይሰማል። ሰሞኑን ጀኔራል ተፈራ ማሞም ከትግራይ ኃይሎች ጋር እየተነጋገርን ነው ብለዋል። ይህ የጀኔራል ተፈራ ማሞ ንግግር በአማራ ፖለቲካ አቧራ አስነስቷል። አብይ አህመድ ከአዘርባጃን የሸመቱት ዘመናዊ የጦር መሳሪያዎችም በቀይ ባህር አድርገው ወደ ኢትዮጵያ ሊገቡ ሲሉም ቀይ ባህር ላይ የኤርትራ ባህር ኃይል መርከቦቹን በቁጥጥር ስር አውሎም የጦር መሳሪያዎቹን መውረሱም አይዘነጋም። የኤርትራ መንግስት እነዚያን የጦር መሳሪያዎች ለትግራይ ታጣቂዎች ቲዲኤፍና ለፋኖ ኃይሎችም እንደሰጠም በርካታ መረጃዎች ወጥተዋል። ኤርትራን እንዲወጉ አብይ አህመድ እንዲሁም የኢሳ ያሳፎር አፈወርቂ ጠላት የሆኑ መንግስታት የሚደግፏቸው ብርጌድ ነሐምዶን በአውሮፓና በእስራኤል በሽብርተኝነት ተፈርጀዋል። የእስራኤል መንግስትም ብርጌድ ነሐምዶ አባላትን ከሀገሩ እያባረር ይገኛል። በጀርመን የብርጌድ ነሐምዶን አባላት በጀርመን ፖሊስ በቁጥጥር ስር እየዋሉም ይገኛሉ። ይህ በእንዲህ እንዳለ ግን የሁለቱ ሀገራት ፍጥጫ በከፋ ሁኔታም እንደቀጠለ ነው። ቀጥሎ ምን ይፈጠር ይሆን? ሀሳብ አስተያየታችሁን እና አንተም ስጡበት። አሁን በቀጥታ ወደ አማራ ክልል ጉዳዮች ያልፋለሁ። በቅድሚያ ሰበር ዜና የክልሉ ርዕሰ መዲና ባህር ዳር ከተማ በቦምብ ፍንዳታ ስትናጥሟ ሏ ተሰምተዋል። በከተማዋ ወደ ገጠር መንገድ መሄጃ ልዩ ስሙ አለካን በተባለ አካባቢ ላይ የአገዛዙ ሰራዊት ማመላለሻ ሰርቪስ በፈንጂ መቃጠሉን የፋኖ ኃይሎች በመግለጫቸው ተናገሩ። በሌላ በኩል ቀበሌ 16 ገበያው አካባቢም ያለ የፌዴራል ፖሊስ ቢሮ ውስጥ ፍንዳታ የተፈጸመ ሲሆን የተቋሙ መኪና መውደሙንም የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያም አሳውቋል። በተመሳሳይ ከጠቅላይ ፍርድ ቤት በቪኤት መኪና ተሳፍሮም ሲወጣ ብነበረም አንድ የበአዴን ከፍተኛ አመራር ላይ የቦምብ ጥቃት መፈጸሙን የመረጃ ምንጮች ገለጹ። በርዕሰ መዲኗ በተመረጡ ቦታዎች ላይ እየተፈጸመ ያለው የቦምብ ፍንዳታ እንደቀጠለ የመረብ ሚዲያ ምንጮች ከአፋጎ ህዝብ ግንኙነት መምሪያም ያገኘው መረጃ የሚያመላክት ሲሆን የከተማዋ ነዋሪዎችም የአገዛዝ ወታደሮች እንዲሁም ካድሬዎች ከሚገኙበት አካባቢም ራሳቸውን እንዲያርቁም መልእክት ተላልፏል ሲሉ የፋኖ ኃይሎች መግለጫ ሰጥተዋል። ይህ በእንዲህ እንዳለ እዚሁ ጎጃም ላይም ውጊያዎች እየተካሄዱ ነው። በላይ ዘለቀ ስምንተኛ ክፍለ ጦር አባ ኮስተር ብርጌድ በዛሬው ዕለት ከብልጽግና ሰራዊት ጋር ውጊያ አድርጓል። አምባ ዲቢስ ቀበሌም ከቀኑ 10 ሰዓት ላይ የብርጌዱ ልዩ ኮማንዶ ለመክበብ ሙከራ ያደረገው የአብይ አህመድ ጥምር ጦር በገዛ እጁ እሳት ጠጥቶ ተመልሷል። በውጊያው ብሬን ተኳሹን ጨምሮም ከአስር በላይ አስክሬን ታቅፎም ለቁጥር የሚታክት ቁስለኛ ተሸክሞ መመለሱን የመረጃ ምንጮች ገልጸዋል። በደረሰበት ውርጅብኝ የተበሳጨው የብልጽግና ሰራዊት ሶስት ንጹሐን አርሶ አደሮችን ከቤት አውጥቶ መረሸኑን የሚዲያችን መረጃ ምንጮች ገልጸዋል። በዛሬው ዕለት በላይ ዘለቀ ስምንተኛ ክፍለ ጦር ደባይ ጮቄ ብርጌድ የብልጽግናን ዋና ምሽግ በሆነችው ቆይ ከተማ በመግባትም ከባድ ጥቃት በመፈጸም ከምሽጉ በማስሮጥ ሞትና ቁስለኛ እንዳደረገው የፋኖ ኃይሎች መግለጫ ሰጥተዋል። በመጨረሻም መረጃ ወሎ ላይ የፋኖ ኃይሎች ዘመቻ አንድነት ብለው በጠሩት ዘመቻ በወሎም እንደቀጠለ ነው። ተጠናክሮ በቀጠለው ዘመቻ አንድነት አሳምነው ክፍለ ጦር ሶስተኛ ሻለቃ ወልዲያ ከተማ ላይ ታላቅ ድል ተጎናጸፍኩ ሲል መግለጫ ወጣ። የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር እንዳሳምነው ክፍለ ጦር በአርበኛ ሃምሳ አለቃም ማሞ ቢወጣ የሚመራው ሶስተኛ ሻለቃ ትላንት ምሽት ወልዲያ ከተማ በመግባት በፓትሮል በመንቀሳቀስ ላይ የነበረን ከፍተኛ አመራር ከነአጃቢዎቹም ሙሉ ለሙሉ እርምጃ በመውሰድ ሙትና ቁስለኛ በማድረግ የተሳካ ቀዶ ጥገና ሰርተው ወጥተዋል ሲል የፋኖ መግለጫ ይጠቅሳል። በተፈጸመው ተደጋጋሚ የቦምብ ጥቃት አመራሩ ከነአጃቢዎቹ ይንቀሳቀሱበት የነበረው መኪና ዜና ከጥቅም ውጭ መሆናቸውን ነው የገለጹት። በሌላ የዘመቻ አንድነት ተጋድሎ የአማራ ፋኖ ቦሎ ንጉስ ሚካኤል ኮር ዳግም ክተት ወረ ኢሉ ክፍለ ጦር በሚንቀሳቀስበት የጃማ ደጋል ወረዳ በተለያዩ ማህበራዊ አገልግሎት በሚከናወንባቸው ቦታዎች በተለይ ገበያ ላይ ህዝቡን እየበደሉና እያሰቃዩ ያለ አግባብ ቀረጥ እየቀረጡ ያስቸግሩ የስርዓቱ አገልጋይ ወዳደር ሚሊሻዎች ላይ እርምጃ ወስደን ባቸዋል ሲሉም የፋኖ ኃይሎች መግለጫ ሰጡ። በዚህም የመጀመሪያ አስተማሪ እርምጃ ከ10 በላይ ወዳደር ሚሊሻ ቆስሎም ሆስፒታል መግባቱን መግለጫ ያሳያል። ከጦር ግንባር መረጃዎቻችን ስንወጣ የመጨረሻ ወዳደረግ ነው። ጉዳያችን እናልፋለን። ፌዴራል ፖሊስ ስዩም ተሾመን ለማግኘት እንዳልቻለ ለፍርድ ቤት ገለጸ። አቶ ዮሐንስ ቦያሌውና አቶ ክርስቲያን ታደለ በከፍተኛው ፍርድ ቤት ተከሰው ጉዳያቸው በመታየት ላይ ያለ ስዩም ተሾመ መጋቢት 11 2017 ዓ ም ባስተላለፈው ፕሮግራሙ ከተከሰሱበት ጉዳይ ጋር በተያያዘ የአማራን ወጣት አስፈጅተዋል፣ ድሽቃ መሳሪያ መግዣ ጠይቀዋል፣ ወዘተ በሚል በፍትህ ሂደቱ ላይ አሉታዊ ተጽዕኖ የሚያሳድር ሕግን የተላለፈ ፕሮግራም ስላቀረበ የፌዴራል ፖሊስ ለዛሬ መጥሪያ አድርሶት ችሎቱ እንዲያቀርበው ቢታዘዝም የስዩም ተሾመ አድራሻው ስላልተገለጸልኝ ላቀርበው አልቻልኩም ብሎ ምላሽ ሰጥቷል። በዚህ ላይ አቶ ዮሐንስ ቦያሌው አስተያየት ሲሰጥ ከአሁን ቀደም በስም ማጥፋት ወንጀል ፍርድ ቤት ከስሸው ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሄዶም እያየ ሰላምታ እየሰጠ ነው የሚመለሰው። ትምህርት ሳያገኝ በመቅረቱ ነው። አሁንም ተመሳሳይ ድርጊቱን እየፈጸመው መንግስት ቤት የሰጣቸው ደሞዝ የሚከፍላቸውና መኪና የተሰጣቸው የ መንግስት አክቲቪስቶች ናቸው። አማራ ሲሆን የትም ይገኛል። ደብል ስታንዳርድ ነው። የፌዴራል ፖሊስ የሰጠው መልስ ለእኛ አሳማኝ አይደለም ሲል አቶ ዮሐንስ ቦያሌው ተናግሯል። አቶ ክርስቲያን ታደለ በበኩሉ ደግሞም ይሄ ወስፌ ሲለግም ቅቤ አይወጋም የሚለው አባባል እውነት መሆኑን ያሳየ ነው ሲል ተናግረዋል። ስዩም ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተከፋይ ሀሜተኛ ነው። እኔን አጅባችሁ ሰዱኝና ቤቱን ላሳያችሁ። የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል ነው። እኛን የህዝብ እንደራሴዎችን ከቤተሰቦቻችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኘው አልቻልኩም ማለቱ ስላቅ ነው። እውነቱን ንገረኝ ካላችሁ ስዩም ያልታሰረው አማራ ነኝ ስላላለ ነው ብሎም ለፍርድ ቤቱ አቶ ክርስቲያን ታደለ ሀሳቡን ገልጿል። በስተመጨረሻም የተከሳሾች ጠበቆች በደንበኞቻቸው ላይ የተላለፈው ፕሮግራም ህግን የተላለፈ በመሆኑም ፖሊስ ያለምንም ምክንያት ስዩምን እንዲያቀርብ ይደረግልን ብለዋል። ፍርድ ቤቱም በድጋሚም የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዝያ ሰባት 2017 ዓ ም ቀጠሮ ሰጥቷል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።